ሰላም ጤና ይስልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገዋል። የሊግ ውድድሮች ወደ ቻምፒየንስ ሊግ ጨዋታ ትኩረቶች ዞረዋል። እንግዲህ ተጠባቂ ጨዋታዎች ነበሩ። በተለይ በአውሮፓ ኤሊት የሚባሉት ቡድኖች ሲገናኙ ደግሞ የዜናው ትኩረት የሚዲያው ሀሳብ ሁሉ የሚያርፈው እነሱ ላይ ነው። እነዚህ ጨዋታዎች በፉክክር ደረጃ ልዩ ቦታ የሚሰጣቸው ናቸው። ትኩረታቸው በጣም ከፍተኛ ሆኖ እይታቸውም ተቀባይነታቸውም ያደገ ነው። ትናንት የተደረጉ ጨዋታዎች ዘርዘር አድርገን እንመልከትና አንድ ጨዋታ ላይ ዛሬ እንቆያለን። ቼልሲ ባርሴሎናን ሶስት ለዜሮ በሆነ ውጤት ትናንት እናሸንፎታል። ይሄ ባርሴሎናን ያሸነፈበት ጨዋታ የቼልሲ የዘንድሮ የውድድር አመት ብሉፕሪንት ይመስላል። በተለይ ተጋጣሚን እንዴት አስጨንቆ የሰጠውን ክፍተት ተጠቅሞ መብለጥ እንደሚችል ተጋጣሚን እንዴት አስገድዶ በመከላከልና እንቅስቃሴን በመቆጣጠር ሂደት ውስጥ እንዲሳሳት እንደ ነው። ጨዋታ አያክስ ከቤኔፊካ ጋር፣ አያክስ በሜዳው ሁለት ለዜሮ በሆነ ውጤት ይሸንፏል። በቤኔፊካ ጋላታ ሰራይ ከዩኒየን ሴንት ጋር ባደረገው ጨዋታ አንድ ለዜሮ ተሸንፏል። ጋላታ ሰራይ የወጥነት ጥያቄ እየተነሳበት ነው። ቼልሲ ባርሴሎናን ሶስት ለዜሮ በሆነ ውጤት ያሸነፈበት ጨዋታ አለ። ማንቸስተር ሲቲ በሊቨርኩሰን ሁለት ለዜሮ ተረቷል። በተደጋጋሚ እያነሳን ነበረ ስለ ሲቲ፣ የሲቲ ለተጋጣሚዎቹ የሚቀርቡበት መንገድ የፔፕ ጋርዲዮላ በእያንዳንዱ ጨዋታ ላይ ያለው ዝግጁነት ለእያንዳንዱ ጨዋታ ያለው አፕሮች በተለይ ከኢንዲቪጁዋል ታለንት እና ከኮሌክቲቭ የተጫዋቾች እንቅስቃሴ አንጻር ፔፕ ጋርዲዮላ እየሄደበት ያለው መንገድ የትኛው ነው የሚያዋጣው የሚለው ጥያቄ የሚያስነሳ እንደሆነ በተደጋጋሚ ስናነሳ ነበርና ትናንትና ማንቸስተር ሲቲ በተመሳሳይ መንገድ በባየር ሌቨርኩሰን ተሸንፏል። ይሄ በተለይ ለተጋጣሚ የሚሰጠው ስፔስ ተጋጣሚ እንዲጫወት የሚፈቅድለት መንገድ እና በጋራ ማጥቃትና በጋራ መከላከል እንቅስቃሴ ውስጥ የነበሩት ሂደቶች የነበሩት የኳስ ቁጥጥርና ብልጫዎች ማንቸስተር ሲቲን ዋጋ አስከፍሎታል። ፔፕ ጋርዲዮላን በሚገባ ዋጋ እያስከፈሉት ነው የሚገኙ። ይህም በራሱ አንድ ሰፊ ትንታኔ የሚጠይቅ ነው። እሱንም የምንመለከት ይሆናል። ወደኋላ ላይ ፕሮዳክሽን እሰራላችኋለሁ። ግን ፔፕ ጋርዲዮላ በዘንድሮ የውድድር ዓመት ከዚህም የባሰ አስቸጋሪ ሽንፈቶች እንዳያስተናግድ ስጋት አለ። ቦርሲያ ዶርትመንድ ቪያሪያልን 4 ለ0 ረጥቷል። ቦዶግሊምት ዩቬንቱስን ገጥሞ ተሸንፏል 3 ለ2። ናፖሊ ቃራባ ግን 2 ለ0 አሸንፎታል። ስላቪያ ፕራክ አትሌቲክ ጋር ለ0 ተለያይተዋል። ኦሎምፒክ ማርሴይ ኒውካስልን 2 ለ1 ረጥቷል። ማርሴይ በአውሮፓ ቻምፒየንስ ሊግ የነበረውን ስም ለመመለስ ዘንድሮ ሂደቶቹ እየተስተካከሉለት የመጡ ይመስላሉ እና የማርሴይም የዘንድሮ ብቃት በትልልቅ ጨዋታዎች በሊጉም ቢሆን ፕሩፍ እያደረጋቸው እየመጡ ያሉት የኳሊቲ እድገቶች አሉ። እሱም በግልጽ እየታዩለት ይገኛሉ። አጠቃላይ የቻምፒየንስ ሊግ ጨዋታዎች ግን ትኩረታቸው፣ በተለይም እይታቸው በጣም ከፍ እያለ መጥቷል። የቻምፒየንስ ሊግ ጨዋታዎችን ስናነሳ ሞር የአሰልጣኞች የታክቲክ ብስለት የሚታይበት ነው። አሰልጣኞች ቡድኖቻቸውን ይዘው በሚመጡበት ሰዓት በቡድኖቻቸው የእንቅስቃሴ እድገት ውስጥ በቡድኖቻቸው የእንቅስቃሴ ሂደት ውስጥ ያለው የሚያድገው ነገር የቡድኖቻቸውን አጠቃላይ ጥራት ይወስንላቸዋል። ቡድኖቻቸው በእያንዳንዱ ጨዋታ እያደጉ መሆኑን በእንቅስቃሴና በየጨዋታዎቹ በሚፈጠሩት ክፍልፋይ ደቂቃዎች ላይ የሚያሳዩት ሪያክሽን በደንብ የሚያሳይ ነው። ዘንድሮ ያደጉ ብዙ ቡድኖችን እየተመለከት ነው። በተለይ በቻምፒየንስ ሊግ እና በትልልቅ ውድድሮች ላይ ራሳቸውን የተሻለ ከፍ ማድረግ የሚችሉ ቡድኖችን እየተመለከትን እንገኛለን። ቼልሲ አንዱ ሆኗል። ቼልሲ ትናንት ባርሴሎናን ሶስት ለዜሮ በሆነ ውጤት ሲያሸንፍ የባርሴሎና የጨዋታ እንቅስቃሴ የባርሴሎና የጨዋታ መንገድ በተለይ ከመከላከልና ከማጥቃት እንቅስቃሴ አንፃር ባርሴሎና የተወሰደበት በጣም ብዙ ብልጫ ነበረ። አጠቃላይ የባርሴሎናን የመጫወት ፍላጎትና አጠቃላይ የባርሴሎናን ጨዋታን የመቆጣጠር ሂደት ስንመለከተው በቼልሲ ካርታ ውስጥ የነበረ ጨዋታ ይመስላል። የትናንትናው ጨዋታ በቼልሲ ብልጫ፣ በቼልሲ እንቅስቃሴ፣ በቼልሲ የተሻለ ጥራት ያለው የሜዳ ላይ አፈጻጸም የሚወሰን ይመስላል። የትናንትናው የባርሴሎና የተወሰደበት ብልጫ ማለት ነው። ከጨዋታው በፊትም በአሰልጣኙ ኤንዞ ማሬስካ በኩል እንደተናገሩት የባርሴሎና አጠቃላይ ጥራት የሚወሰነው በመስመር ተጫዋቾቻቸው አቅም ነው ብለው ነበረ። የመስመር ተጫዋቾቻቸው የሚፈጥሩት ፔኔትሬሽን፣ የሚፈጥሩት እንቅስቃሴ የእኛን የጨዋታ እቅድ እንደሚያበላሸው እናውቃለን። ስለዚህ እነሱ ይዘውት የሚመጡት ነገር ወይም ደግሞ በእድገት ወደኛ ሜዳ ወደ አደገኛው እንቅስቃሴ ይዘውት የሚመጡትን ሂደት ማበላሸት የኛ ትልቅ ስራ ነው የሚል አስተያየት ሰጥተው ነበር። ለዚህም ደግሞ እንደ ፖይንት የምናነሳው ፌራን ቶሬስ ትናንትናው ጨዋታ ላይ 46ኛው ደቂቃ ላይ ነው ተቀይሮ እንዲወጣ እየተደረገው። እንዲሁም ሮበርት ሌቫንዶቭስኪ 62ኛው ደቂቃ ላይ ተቀይሮ ወጥቷል። በጨዋታው በትናንትናው ጨዋታ ላሚን ያማል ጥረቶች የነበሩት ቢሆንም እነዚህ ጥረቶቹ ግን ብዙም ህይወት ያላቸው ሊሆኑለት አልቻሉም። እስከ መጨረሻው የሜዳ ክፍል ሄደው በመጨረሻው የሜዳ ክፍል እንቅስቃሴ ውስጥ ጫና ለማሳደር የቻለበትን ድግግሞች መስራት አልቻለም። ትናንት ሮናልድ አራው በቀይ ካርድ የወጣባቸው ባርሴሎናዎች በቁጥር ቢያንሱም፣ በቁጥር ማነሳቸው ብቻ ሳይሆን የእንቅስቃሴው አንዱ ትልቁ ክፍተት የሆነው ባርሴሎና የተሻለ ጥራት ያለው እንቅስቃሴ ለማድረግ እና የቼልሲን የመከላከልና የቼልሲን የመጫወት ፍላጎት ሰብሮ ለመግባት የነበረውም ጥረት ህይወት ያለው አይመስልም ነበር። ባርሴሎና ሁለት ነገሮች በቀላሉ የሚሰጥ ቡድን ነው። የመጀመሪያው ስፔስ በቀላሉ ይሰጣል። ይህን አምና ጀምሮ ስንነው የነበረ ነገር ነው። በተለይ የተጋጣሚ አንዱ ትልቁ ፖይንት የሚሆነው ስፔስ መፈለግ ነው። ተጋጣሚ የሚከለከለው በአንድ ተቃራኒ ቡድን የሚከለከለው የመጫወቻ ቦታ ከሆነ ያን የመጫወቻ ቦታ ለመፈለግ ጥረት ያደርጋል። ጥረቱ እንዳይሳካ ለማድረግ ግን የቡድን የመከላከል አደረጃጀትና የቡድን በተለይ የሚከላከልበት መስመር የሚዘጋበት ጥረት ያደገና ከተጋጣሚ ሀሳብና እንቅስቃሴ በላይ ከፍ ያለ መሆን አለበት። ተጋጣሚ መጥቶ ጫና ፈጥሮ የሚፈልገውን ስፔስ ለማግኘት በሚያደርገው ጊዜ ውስጥ አንድ ቡድን ያን ነገር እንዳያደርግ የሚከለክልበት የራሱ የሆነ ኳሊቲ ሊኖረው ይገባል። በባርሴሎና በኩል የነበረው አንዱ ትልቁ ድክመት ያ ነው። ትናንትና ቼልሲዎች ፈልገው የሚያገኙትን ቦታ በቀላሉ ፈልገው በትዕግስት እንዲያገኙ ያደርጉ ነበር። ይሄ ደግሞ ተደጋጋሚ የሆኑ ጫናዎችን፣ ተደጋጋሚ የሆኑ ጥረቶችን አድርገው እነዛ ጥረቶቻቸው መጨረሻ ላይ እንዲሳካላቸው ምክንያት ሆኗል። በትናንትናው የጨዋታ እንቅስቃሴ በተለይ አሰልጣኝ ኤንዞ ከሚያደርጋቸው አብዛኞቹ የጨዋታ ዝግጅቶቹና ጥራቶቹ አንጻር የተጋጣሚ ቡድንን የሽግግር ሂደት መከልከል ስለሆነ ዋነኛው ስራው ያን የተጋጣሚ ቡድን የሽግግር ሂደት የሚከለክልበት መንገድ በባርሴሎናው የጨዋታ እንቅስቃሴ ላይ በደንብ ተገልጧል። ለምሳሌ በትናንትናው ጨዋታ ላይ ወደ መጨረሻው የሜዳ ክፍል ቼልሲዎች የገቡበትን ጥራት ከተመለከት ነው ከባርሴሎና በ13 ኳሶች የተሻለ ጥራት አለው። በ13 አደገኛ የፔኔትሬሽን ኳሶች ጥራት አለው ማለት ነው። ይሄ የባርሴሎናን ወደ መጨረሻው የሜዳ ክፍል ገብቶ ተጋጣሚን አስጨንቆ ተጋጣሚን በልጦ ተጋጣሚን የተሻለ ጫና ውስጥ ከቶ ጨዋታን ከመቆጣጠርና ከማሸነፍ ጋር ባለው እሳቤ ከታየ በጣም ያደገ የቸልሲ የሜዳ ላይ እንቅስቃሴ ነበር ማለት ይቻላል። በተለይ የአራው በቀይ ካርድ ሜዳ ለቆ መውጣት የሜዳውን ብልጫ፣ የሜዳውን አጠቃላይ ቁጥጥር ባርሴሎና ከእጃቸው እንዲወጣ ምክንያት ሆኗል። ሁለቱ ጎሎች የተቆጠሩት ከዛ በኋላ ነው። ግን ከዛም በፊትም ከዛም በኋላ በነበረው እንቅስቃሴ ባርሴሎናዎች ሲቸገሩበት የነበረው ነገር ምን እንደሆነ ግልጽ ነው። ትራንዚሽኖችን መከልከል አልቻሉም። የቼልሲን ትራንዚሽን ማቋረጥ አልቻሉም ኢስቴቫኦ ዊሊያን ትናንትና በነበረው እንቅስቃሴ እንደፈለገ የመጨረሻውን የሜዳውን ጠርዝ ያገኘው ነበረ። እንደፈለገ የመጨረሻውን የሜዳውን ጠርዝ ማግኘት ብቻ ሳይሆን የቼልሲን የማጥቃትና የባርሴሎናን የመከላከል እንቅስቃሴ የሚፈትኑ ስራዎችን በተደጋጋሚ ሲሰራ እየተመለከት ነው ነበረ ይሄ ማለት ተጫዋቹ በአጠቃላይ የሜዳውን ወሳኝ የሚባሉ ክፍሎች የሜዳውን ወሳኝ የሚባሉ ሽግግሮችን ይመራ የነበረው፣ ይቆጣጠር የነበረው፣ ማድረግ የሚገባውን ነገር በሚገባ ያደርግ የነበረው እሱ ነው። በተለይ ደግሞ አሰልጣኙ ለሚሰጡት እያንዳንዱ የጨዋታ ታክቲክ አንድ ለአንድ ተጫዋቾችን በማሸነፍ ሽግግሮችን፣ የተሻለ ጥራት ያላቸው ሽግግሮች እንዲሆኑ በማድረግ አሳታፊ የሆኑ የማጥቃት እንቅስቃሴዎች እንዲፈጠሩ በማድረግ ምክንያቱም በባርሴሎና የማጥቃት እንቅስቃሴ ውስጥ አንዱ ትልቁ እና ከባዱ የሚባለው የጋራ ማጥቃት እንቅስቃሴን የመጨረሻ የሜዳ ክፍል ላይ በፔኔትሬሽን ገብተው ፔኔትሬት አድርገው ተጋጣሚን ጠብቀው ተጋጣሚን አስከፍተው ጎሎችን ለማስቆጠር የሚያደርጉት ሂደት ነው። ይህንን እንዳያደርጉ ከምንጩ ይከለክል ነበር፣ ፕሬስ በማድረግ እዛው የነሱ ከሚነሱበት ቦታ ላይ ፕሬስ በማድረግና በማፈን ስራዎችን ይሰራ ነበር። ስቴቫኦ ትናንት ከጋርናቾ ጋር ሁለቱም ተቀይረው እስከወጡባቸው ጊዜያቶች ድረስ የነበራቸው ሚና በጣም የሚደነቅ ነው። የፈርናንዴዝ ከኔቶ ጀርባ ሆኖ ኔቶን እየፈለገ ኳስ ለመስጠት የሚያደርገው ጥረትና የጄምስና የካይሲዶ ጥምረት አማካኝ ክፍሉ ላይ ጥብቅ የሆነ የቸልሲን የመከላከልና ኳስን ተቆጣጥሮ የመጫወት ህይወት ሰጥቶት ነበር። አሰልጣኝ ኢንዞ ማሬስካ ከጨዋታውን በኋላ የተናገረው ነገር ያን በደንብ የሚያሳይ ነው። በጨዋታ ውስጥ አስፈላጊ የሚባሉ ነገሮችን አድርገናል፣ ለዚህ ነው ከባዱን ጨዋታ ማሸነፍ የቻል ነው። ይሄ ከዚህም በኋላ በምናደርጋቸው ጨዋታዎች የሌሎች ጨዋታዎቻችን መነሻ ሀሳብ የሚሆነን ነው። በእንደዚህ አይነት ትልልቅ ጨዋታዎች ላይ የሚኖረን የኛ አፈጻጸም ጨዋታዎችን ይበልጥ ለመወሰንና ጨዋታዎችን ይበልጥ ለመቆጣጠርና ለማሸነፍ ያግዘናል የሚል አስተያየት ሰጥቷል። ሃንስ ፍሊክ በጨዋታው የነበራቸው ስሜት ደስተኛ የሚያደርግ ስሜት እንዳልሆነ ግልጽ ነው። ምክንያቱም ተሸንፈዋል። በእንቅስቃሴ ተበልጠዋል። እንቅስቃሴውን ለማስተካከል ጥረቶችን አድርገዋል። ነገር ግን እንቅስቃሴው ከእጃቸው ላይ ወጥቷል። ቼልሲ ጥሩ ቡድን እንደሆነ አንስተዋል። አሰልጣኙ ከጨዋታውን በፊት የሚያነሱት ነገር ያ ነው። ነገር ግን በሜዳ ላይ የነበራቸውን ጉዳይ ሲያነሱ በእያንዳንዱ ጥረቶቻችን ከዚህ በላይ ከፍ ማድረግ ነበረብን። ሬዲንግ ደባርስ ጌሙን ከፍ ማድረግ የምንችልበትን እድል ማዘጋጀት አልቻለም በጨዋታው ለዚህ ደግሞ ቼልሲ ተዘጋጅተው ስለነበረ ለራሱ የሚሆነውን ጨዋታ የሚያዝበትን መንገድ እያዘጋጀ ስለነበረ ለእኛ አስቸጋሪ ነው ብሏል። እንዳውም በሊጉ ሁለተኛ ደረጃ ላይ የሚገኝ ቡድን ነው የገጠም ነው ይሄ ቡድን ራሱ ሜዳ ላይ የሚጫወትበትን ፓተርን ከፈለጋችሁት ካያችሁት እኛ መጫወት የምንፈልገውን ነገር ነው ቼልሲዎች የሚጫወቱት ብሏል። ይሄ በጣም ብዙ ነገር ያለው ይመስላል። ቼልሲ ትናንት በአንድ ለአንድ ግንኙነት ላይ የነበራቸው የኳስ ቅብብል፣ የቦታ ሽግግር፣ የሜዳ አጠቃቀም፣ ትራንዚሽኖቻቸው ሃንስ ፍሊክ እኛ ከስድስትና ከሰባት ሳምንት በኋላ መሆን የምንፈልገው ነገር ነው የሚል አስተያየት ሰጥተዋል። አንድ ፕሮሚስ ምገባላችሁ ነገር ነው ያሉት ሃንሲ ፍሊክ ለደጋፊዎቻቸው ከስድስትና ከሰባት ሳምንት በኋላ የተጎዱ ተጫዋቾች ሲመለሱ በትሬኒንግ ሜዳ ላይ ተጫዋቾቼ እያደረጉት ያለውን ነገር አውቀዋለሁ። ለእናንተ ፕሮሚስ ምገባው ተጫዋቾቼ አሁን ከምታዩቸው በላይ የተሻለ አድገውና ለጨዋታ ምላሽ የሚሰጡ መፍትሄ የሚሆኑ እውቀት ጨምረው ይመጣሉ። የአሁኑ ሽንፈት እንዳለ ሆኖ ለቀጣዮቹ ጨዋታዎች ግን የተሻሻለ ባርሴሎና ይዤ እንደምመጣ ይዘን እንደምንመጣ ቃል ልገባላችሁ እወዳለው አትስጉ ብለዋል ሃንሲ ፍሊክ። ነገር ግን በዚህ የውድድር ዓመት የሚፈልጉትን ነገር እስካሁን ድረስ ለምን አላመጡም የሚለው ጥያቄ ነው አሁን የሚነሳው። የመጀመሪያው የተጫዋቾች ጉዳት ነው። ሃንሲ ፍሊክ በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት ለረዥም ጊዜ እያጡ ነው። ለምሳሌ በቅርቡ የራፊኒያ በዚህ ቡድን ውስጥ አለመኖር እንዴት የማጥቃት እንቅስቃሴው ላይ ጫና እንዳሳደረ በግልጽ የታየ ነው። ከዛ ውጭ ወጥ በሆነ የማጥቃት እንቅስቃሴና የመከላከል እንቅስቃሴ ውስጥ እንዳይኖሩ የነኩንዴ መውጣት መግባት፣ እንዲሁም የባልዴ ለረዥም ጊዜ በተደጋጋሚ ጉዳቶች ውስጥ ማሳለፍ በአማካኝ ክፍል ላይ ያለው ጥራታቸውን መልሰው ለማግኘት የሚያደርጉት ሙከራም በጉዳት የታጀበ መሆን የሃንሲ ፊሊክን የቡድን ግንባታ በድሎታል። ይሄ እሳቸው ብቻ ሳይሆኑ በርካታ የመገናኛ ብዙሃን የሚያውቁት ታሪክ ነው። ግን ኤክስኪዝ ሊሆን አይችልም። አሁን ይሄ የተጫዋቾች ጉዳት የባርሴሎና የተጫዋቾች ጉዳት ለባርሴሎና የ3 ለ0 ሽንፈትን በቻምፒየንስ ሊግ ማስተናገድና በቡድን ሂደት ውስጥ ባርሴሎና ምላሽ መስጠት የከበደው ቡድን እንዲሆን አድርጎታል ተብሎ ኤክስኪዝ ሊሰጥበት የሚችል አይሆንም። ምክንያቱም ባርሴሎና ትልቅ ስኳድ ያለው ቡድን ነው። ይህን ስኳድ ማኔጅ የማድረግ ኃላፊነቱ ያሰልጣኙ ነው። ስኳዱ ማኔጅ አድርጎ ለተቃራኒ ተጋጣሚ የሚቀርብበት መንገድ የባርሴሎና የባርሴሎና ወይ ነው። እሳቸውም ኤክስኪውዝ ለመስጠት ሳይሆን የሚመጣውን ነገር ቀጣዩን፣ የተሻለው ነገር ምን ይሆናል ለሚለው ቃል ልገባላችሁ የምፈልገው ነገር ስላለ ነው የሚል አስተያየት ሰጥተዋል። ያው ባርሴሎና ትናንት ዶሚኔት በተለይ ከቀይ ካርዱ በኋላ ራው ከወጣ በኋላ የሚፈልገውን የጌም ኦፕሬሽን ማከናወን አልቻለም። የሚፈልገውን የጌም ቁጥጥርና ብልጫ ማከናወን አልቻለም። ስፔሶች በቀላሉ ይሰጥ ነበረ። የአንድ ለአንድ ሲቹዌሽኖች ይሸነፍ ነበረ። በመከላከል አደረጃጀት ውስጥ ቼልሲዎች ፈልገው በትዕግስት የሚያገኙት የነበረውን ቦታ በቀላሉ ያገኙ ነበረ። እነዛ ነገሮች በሙሉ ቼልሲን በሜዳው ውስጥ ጠንካራው ቡድን እንዲሆን አድርጎታል። ባርሴሎና በሜዳ ውስጥ ምላሽ ለመስጠት እየተቸገረ ያለ ቡድን እንዲሆን አስገድዶታል ማለት ነው። በቸልሲ በኩል ኤንዞ ማሬስካ በዘንድሮ የውድድር ዓመት በዓለም ክለቦች ዋንጫ ያስመዘገቡትን ድል በቻምፒየንስ ሊግ ሊያስመዘግቡ የሚችሉበት ምልክት እያሳዩ ነው ያሉት። ቸልሲ በቻምፒየንስ ሊጉ በጣም ጥብቅ የሆነ ቡድን ነው። በቻምፒየንስ ሊጉ የተሻለ መጓዝ የሚያስችል የስኳድ ደብዝ ከፈጠሩ ቡድኖች መካከል አንዱ እንደሆነ እየተመለከት ነው። በፕሪምየር ሊጉም ሁለተኛ ደረጃ ላይ ነው የሚገኙ። ከአርሰናል በስድስት ነጥብ ርቆ ተቀምጧል። በሳምንቱ መጨረሻ ላይ ከአርሰናል ጋር የሚያደርገው ጨዋታ ይበልጥ ደግሞ በሊግ ፉክክሩ ላይ ያለውን አጠቃላይ አቅጣጫ የሚጠቁም ጨዋታ ይሆናል። ይሄ ጨዋታ እሳቸውም ሲናገሩ ኤንዞ ፊት ለፊታችን ያሉት በጣም ወሳኝ ጨዋታዎች አሉ። የባርሴሎናውን ጨዋታው ማሸነፋችን ፖዘቲቭ ነገር እንደሆነ እያወቀን ለቀጣዩ የፕሪሚየር ሊጉ ጨዋታ የምንዘጋጅበት አቅም ፈጥሮልናል። የተጫዋቾቼ እንቅስቃሴ፣ የተጫዋቾቼ በሜዳ ላይ የነበራቸው ጥረት፣ ጨዋታውን ለማሸነፍ የነበራቸው ፍላጎት፣ ጌሙን ማኔጅ ለማድረግ የነበራቸው እውቀት ጥሩ ነው። ይህንን ወደ ፕሪሚየር ሊጉ ማሳደግ ይዞ መሄድ ነው ዋነኛው ስራችን የሚል አስተያየት ሰጥቷል ኤንዞ። በቻምፒየንስ ሊጉ የተቀላቀለ ጉዞ እያደረገ ነው ያለው ቼልሲ። እንደ አሰልጣኝ ኤንዞ አስተያየት ከሆነ ባለፈው በቃራባግ ነጥብ ጣልና፣ ከዛ በኋላ ቤኔቪካን አሸነፍን፣ አያክስንም እንደገና አሸነፍን፣ እንደገና ደግሞ በባየር ሙኒክ ተሸነፍን፣ አሁን ደግሞ ባርሴሎናን አሸነፍን። የቻምፒየንስ ሊግ ጨዋታዎች ኮምፕሊኬትድ የሆኑ ጨዋታዎች ናቸው ይላሉ። ይዞ ማሬስካ ባርሴሎናን በተመለከተ ሲገልጹ ምንድነው የሚሉት? ባርሴሎና ኳስ በሚይዝበት ሰዓት ኮምፎርት የሚሰማው ቡድን ነው። ባርሴሎና ኮምፎርት የማይሰማው ምቾት የማይሰማው ኳስ ከእግሩ በሚወጣበት ሰዓት ኳስ ከሌላቸው ህይወት የላቸውም ማለት ነው። ስለዚህ እኛ የምንፈልገው ባርሴሎና ምቾት እንዳይሰማቸው ማድረግ ነበር። ይሄን ምቾት የምንነጥቅበት ዋነኛው ምክንያት አንድ ለአንድም ይሁን 11 ለ11 በምንጫወትበት ሰዓት እያንዳንዱ ተጫዋች ኳሱን በአግባቡ እንዲጠቀምና ኳሱን በስርዓት እንዲጫወት ማድረግ ነው። የዲፌንሲቭ ፓርቱ ሁሌም ቢሆን ወሳኙ ነገር ነው። ሚዛን እየጠበቅ የምትጫወትበት ነው። አንፎርችኔት መሆንና ፎርችኔት መሆን እንዳለ ሆኖ፣ ነገር ግን ስህተት ላለመስራት መሞከር ይኖርብሃል። በአጨራረስ ደረጃ ጠንካራ የሆነ የአጨራረስ አቅም እንደሚኖር ሁሉ በመከላከል ደረጃ የመሰለ የመከላከል አደረጃጀት ጀት ከሌለ ጨዋታ ልታሸንፍ አትችልም፣ ይላሉ ኢንዞ ማሬስካ የ18 ዓመቱን ወጣቱን ኢስቴቫው ዊሊያን በተመለከተ የተናገሩት ነገር በጣም የሚያስገርም የሱ የምንጊዜ ምርጡ ምሽት ይሄ ነው። በቀጣዮቹ ጊዜያቶች ደግሞ የክለቡ ምልክት ሆኖ ይቀጥላል። ሁሉም ሰው እሱ እንደዚህ ሆኖ ማየት ይፈልጋል። እንደዚህ ሆኖ እሱን በማየታችን ደስተኞች ነን። አሁን ፊታችን ለቀጣዩ የአርሰናል ጨዋታ እናዞራለን። ዋነኛው ሪከቨር አድርገን እንዴት ኢነርጂ እንደምናገኝ ራሳችን በአእምሮና በአካል ማዘጋጀታችን ነው የሚል አስተያየት ሰጥተዋል። እና የጨዋታው ወሳኝ የሚባለው ነገር በሁለቱም አሰልጣኞች በኩል የተገለጸው በተለይ ስፔስንና ኳስን እንዴት ሁለቱ ቡድኖች ዩቲላይዝ ማድረግ እንደሚችሉ የሚጠቀሟቸው ነገሮችን እንዴት በአግባቡ ተጠቅመው ጨዋታን ማሸነፍ እንደሚችሉ የሚጠቀሟቸው ነገሮች እንዴት የጨዋታው ወሳኝ ነገሮች እንደሆኑ የሚያሳዩ ናቸው። ያው በዚኛው ዘመን የእግር ኳስ አስተሳሰብ እንደምታውቁት እግር ኳስ የሚለካው አብዛኛውን ጊዜ የሜዳና የኳስ አጠቃቀምን በሚያውቁ ቡድኖች ነው። በሜዳ አጠቃቀማቸው የተሻለ የሆኑ ቡድኖች እያንዳንዱን እንቅስቃሴ ለማሸነፍ የተሻለ እውቀት ይኖራቸዋል። ምክንያቱም ተጋጣሚን እንዴት አውት ነምበር ማድረግ እንደሚችሉ ተጋጣሚን በእያንዳንዱ የጨዋታ ሀሳብ ውስጥ በልጠው እንዴት እንደሚገኙ ኤቭሪ አንግል ኦፍ ፕሌይ ላይ መፍትሄ ስላላቸው ነው። ቼልሲ አሁን ትናንትና የነበረው ትልቁ ጥንካሬ ምንድነው? በእያንዳንዱ አንግል ኦፍ ፕሌይ ላይ መፍትሄ ነበረው። ለዛ እንቅስቃሴ ምላሽ የሚሰጥ የተዘጋጀ የተደራጀ ቡድን ነበረ። ኤንዞ ይዞ የቀረቡትና። ይሄ ባርሴሎናን መፍትሄ አልባ ቡድን እንዲሆን አድርጎታል። ራሱ ሜዳ ላይ ምን ማድረግ እንዳለበት የሚቸገር ተጋጣሚ ሜዳ ላይ ምን ማድረግ እንዳለበት ለማሰብ የሚቸገር ቡድን አድርጎት ነበር። የተመለከት ነው ብልጫውን ወስደዋል። የተሻለ ጨዋታውን ለመቆጣጠር ሞክሯል። አሁን ፊታቸውን ደግሞ ወደ ቀጣዩ የአርሰናል የፕሪሚየር ሊግ ጨዋታ ያደርጋሉ ማለት ነው። እናንተ እንዴት አገኛችሁት የትናንትናውን የቼልሲ ድል? ከብዙ ጥበቃ በኋላ ቸልሲዎች እንግዲህ ድል ያደረጉበት የተበቀሉበት በስታንፎርድ ብሪጅ ጨዋታ ነበረ። ሀሳብ አስተያየቶቻችሁን ጣል አድርጉ። ጥሩ ጊዜ እንዲውላችሁ እመኛለሁ። ላይክ፣ ሼር አድርጉ ለሌሎች እንዲደርሳቸው ለብዙዎች እየደረሰ ስላልሆነ እንዲሁም ለቤቱ አዲስ ከሆናችሁ ቤተኛ እንድትሆኑ ከወዲሁ ለመንገድ ነው። ጥሩ ጊዜ ይውላችሁ።